ታዛ። አድማጮቻችን እንደምናላችሁ ፕሮግራማችን ታዛ ጀመረ። ትዕግስት በጋሻው እና ጸገነት ላቀ አብረናችኋለን። የምሽት ወሬዎችም ተመርጠዋል። ቅዳሜ ምሽት፣ እስቲ ለነገ የሚያዘጋጀን አንድ ጉዳይ አለ። ለእሑድ ምንድነውስ? ለረፍት ቀን የሚሆን ተረጋጉ ፈካበሉ የሚል ነው። ፍካትንም እንደፈለግናት ነው በየቀኑ ወጪ ቆጣቢ መንገዶች አሉ። ያው አለኝ የሚልም ቢከፍል ደግሞ የበለጠ ከፖዳለው ነው፣ ትሪትመንቱ እንክብካቤው በደንብ ይሆናል ማለት ነው። ግን በትንሽ ነገር ወይም ደግሞ ቤታችን ባለን ነገር ፈካ የምንልበትና ረጋ የምንልበትን ስሎ ዳውን ይባላል እንደዛ የምናረግበት እሁድ ቀን የሆኑት እሱን ስሜት ይሰጣል። ዝም ብሎ መንፈሱ አሁን ብሎላቸው ቤት ውስጥ ያሉ ሰዎችና ከስራ ውጭ ላሉ ሰዎች እንደውም ይጀምራል። አሁን በቃ በጽዳት ነው ማሳልፈ ይሄ ልበል እንጂ እኮ ያሰብሽበት አይደለ ያቀድሹ ነገር ነው ምንም ተካምልበት ስሎዳውን ባይሆን ፊትሽን የሆነ ነገር ተቀባብተሽ ጸጉርሽንም ሞከራሉ እግርሽን ፓፓዬን ተቀብቺ። አንድ ልጅ ምን ብሏል? ባካችሁ ባካችሁ ቤት ውስጥ በስጋት እየኖርኩ ነው አለ። ለምንድ ነው ካላችሁኝ፣ ሴቶች እርስ በርስ የሚነጋገሩት ነገር አለ። ራስን ለመጠበቅ እያሉ ይሄ ናቹራል በሆነ መንገድ የሙዝ ልጣጭ ወይም የተበላሸ ሙዝ እንዳጢ ተብላ ተመክራ ነው ሚስቴ ያለ እና ፌስታል ውስጥ አድርገው እግሩን በደንብ ነው የሚያለሰልሰው፣ ነው እውነታውን ብዙ ሰው ተጋርቶታል። ምናልባት ያደረገችበት መንገድ ነው እሱ በአደጋ ስሜት ውስጥ ነው የምኖረው ያስባለውተቀመጠ ሙዝ ልጣ ይበሰብሳል። ፌስታል ውስጥ ያደረገችው ሙዙ በደንብ ተመታና ይሄ ሊጣል የነበረው ሙዝ ደግሞ ዝም ብሎ ሙዝ ሲባል ሙዙን ዝም ብሎ ሙዝ ብለሽ ስታስቢ በጣም ጥንቃቄ የሚፈልግ ነገር ነው። ድንገት ሸርተት ተካልሽ ገደል መግባት ነው እና እኔ አሁን እሺ እሷን ስጠብቅ ነው ሞለ ደግፊያት እንዳትነሳ ቁጭ ብላ እንድትቆይ ነው ማድረግ ያለብኝ የሚል ነው። ያው ለቀልድ ነው ያነሳው። በእርግጥ ግን ቤት ውስጥ እየራሳችን ልምድ አለ። አዎ አንዳንድ ሰልፍ ኬሮች ግን ይሄ በደንብ ራስሽን ለመጠበቅ ብለሽ የምታረጊያቸው ስራ ነው የሚሆኑት። አሁን ጸጉር ጉንብሶ የምታጥቢ ይሆናል የሚያጥብሽ ሰው ከሌለ ሰልፍ ኬር ሆኖ የጸጉሩን ንጽህና ሊጠብቀው ነው ነው እንጂ ይሄ የሚያሳርፍሽ ነገር የለውም። ግን ሰው እያጠበሽ ቢሆን ማሳጅ እያረገሽ ቅባት እየቀባሽ ቢሆን ደስ ይላል። ከ የሚንከባከብ አንድ ሰው ያስፈልጋል፣ እንደዚህ የሚያደርግልሽ እንጂ ልክኛ ታጥበሽ ለልጆቻችን እንደምናድርገው እንደዛ ቢሆን ጸጉር መታጠብ በራሱ በቃ አሰልቺ ነገር አለው። እንደዛ ነው ሰው ወደ ጸጉር ቤት የሚሄደው፣ ለጸጉር መታጠብ ብቻ ብለው የሚሄዱ አሉ። በዛ ላይ ጸጉር ቶሎ ማይፍታታ ከሆነ አደለም፣ ጸጉር ያላቸው ሰዎች ከሆኑ መጀመሪያ መበጠር አለበት። ስታበድሪ ደግሞ የዝም ብለሽ የምትነጭው ከሆነ ምንጭቅ ምንጭቅ የምታደርጊ ከሆነ ይሄ ሰልፍ ኬር አደለም ከባድ ነው ጉስቁልና። እንደውም ባይነካ በራስሽ ቀስ ብሎ የሚያበጥርልሽ የሚያፍታታልሽ ሰው ያስፈልጋል። አንዳንድ ደግሞ የጸጉር ማበጠሪያዎች አሉ፣ ማሳጅ የሚያደርጉ በደንብ እምት ቦርሺያቸው ጸጉርሽን፣ ማከኪያ ቀስ እያሉ ስድስት ጣት፣ አማዞን ላይ በስንት ዶላር። ከባድ ከሆነ ወጪ ቆጣቢ አይደለም፣ ወጪ ጨማሪ ነው። ዝም ብሎ ማሰቡ ራሱ እንደ ቅንጦት ነገር እንድናስብ ያደርገናል። ግን ሌላ ምን አይቻለሁ መሰለሽ እንደ ፕራንክ ብዙ ሰው የሰራው ነው። እኛ አገር አንድ ሁለት ሰው ሞክሮት አይቻለሁ። ወጣት ካፕሎች አሉ አይደል? እሁድን በቃ ራሳችን ትሪት በማድረግ ነው የምናሳልፈው ብለው ዋክስ ዋክስ አድርገው ፊታቸው ላይ በጣም ቆንጆ ነው የሚያደርገው። ግን እነሱ ፕራንክ ያደረጉት በምንድን ነው? ያረጓቸውና ወንዶቹን እጃቸው አካባቢ ፊታቸው አካባቢ ትንሽ ደቂቃ እንቆያለን፣ ሪላክስ አርክ በቃ ቆንጆ ነው የምትሆነው። አሁን ላይቭ ላይ ነው ያለ ነው፣ አሁን ለውጡን ታያላችሁ፣ ተመልካቾች እያሉ ነው። እሱ ተንጎራዶ ምናምን ሲመጣ እሷ ጥምጥ እያዋን እንዲ ስትልጥ እንደ ደም ማቃጠል ኦማይ ጋድ እያለች እሱ ከኋላ የእኔ ደግሞ ምን ሊሆን እሷ ልንጫ በትንሹ እንዲህ ከሆነ፣ እሷ ለዚያውም ሴት ለውበት ቻይና ስቃይ እንዲህ ከሆነ ይላሉ። በተለይ ነኝ ጥቁሮቹ እና ይዝናናሉ ሰዎች እንደተባለውም ደግሞ ቤት ውስጥ ካለ ሰው ጋር ብታረየው ደስ የሚል ነገር አለሁ። አዎ የሆነ የሚያዝናና ነገር አለሁ። ግን ውይ በዋክስ መነሳት ውጤቱ ነው እንጂ ደስ ማክስ ነው። ዋክስ ሳይሆን በተለያየ አይነት መንገድ ማስክ ያደርጋሉ። ግን አንዳንዱ ቀስ ብለሽ የምታላቀቂው ነው። ለምሳሌ እንቁላል ቡና፣ እንቁላል ለምሳሌ ተቃቡ ይባላል። ልክ ዋክስ እንደ አንድ ዋክስ ማድረጊያ ነው ፊትሽን ይባላል። ግን ዘዴ ይፈልጋል። እንዲህ መሳቅ ምናምን እኮ የለበት ፊትሽ መንቀሳቀስ የለበትም። ያጫ ማድድሻል በዛ ላይ ስታላቅቀው ያቃጥላል። ውበቷን አስበው ደግሞ ያደርጓሉ። እንግዲህ አንድ እንቁላል ሀያ ሁለት ብር ገብቷል። በአውለ ብርሽ ፈርደሽ ልብበላ ተሻለች አስኳል መቀባ ምትበያትም አታረካም። አይ ለቀኑ የፕሮቲን ዶዝ በቂ ነው አንድ እንቁላል። ግን ሳምንቱ ሙሉ ደግሞ ፈካ ብለው መቆየት ይቻላል። እንደተባለው እሁድ ላይ አንዷን ዋን ብትጠቀሚ ሳምንቱ ነው ሙሉ ሳይበላ ማለት ነው። ውጭ አይ ነገር ላይ ጥሩ ነው። ዋናው ነገር የሚገባው ነገር ነው። ከዛ ያኛው ተጨማሪ ነው መሆን ያለበት ከውጭ የምታረጊው ነገር ሁልጊዜም ከውስጥ ወደ ውጭ ነው እንግዲህ የሚተፋው ፊታችን ሁሉንም ነገር። አዎ። እና ይሄ ውሃ አጠጣጥ ሸረ ያደረግ ውረፍ አመጋገብሽ፣ እነዚህ ሁሉ ነገሮች ናቸው ቆዳሽ ላይ ፊትሽ ላይ ሰውነትሽ ላይ ለውጥ የሚያመጡት። እሱም እንዳልሸው ቆንጆ ጸጉር ተሰርተው ፊታቸውን ይሄ አሁን በምንላቸው ነገሮች በደንብ እየተጠበቡ ጠፍራቸውን በቃ ሁሉም ነገርን አድርገው ሲለፋለፉ ቢውሉ ምን ዋጋ አለ? ከባድ እኳ ነው በጣም። አለ እንደው የሙዙ እንክብካቤ ይቅርና ተረጋግተሽ ቁጭ ብለሽ ቡና እንጠጣ የሚል ባል ሊኖር ይችላል። እሱ ራሱ አንድ ይሄ ተረጋጉ ስሎ ዳውን የተባለው እንደዚህ አይነት ሞመንቶችንም ይጨምራል። እሺ፣ እነዚህ ወጪ ቆጣቢ የነገ ለረፍት ቀናችሁ የሚሆኑ ራስን መጠበቂያ መንከባከቢያ መንገዶችን እንመለከታለን እና ምን ይላል እንዲህ አይነት ቀናቶች ይኑሯችሁ ነው በሳምንት አንድ ቀንም ቢሆን ምክንያቱም ህይወት የምትወረውርባችሁን ማንኛውንም ድንጋይ የምትከላከሉበት የስሜት ዋስትናችሁን የሚያስጠብቅላችሁ ቀን ነው። ጋሻ ነው እያልሽ ነው። እሺ ያስብበታለው ነገር ይላርበይገንዳሽን አዘገጃጅ ውሃ ምናምን በደንብ አስሞልተሽ አበባ ነስንሰሽ ተነስንሶ በፍሌቨር ነገር አድርገን መዓዛ ያለው ሻማ ልኩሺ፣ ወይ ቆንጆ ለስለስ ያለ የጃዝ ሙዚቃ ወይ ደግሞ ብሉዝ ነገር እንደ ምርጫሽ ነው። አሁን ያሁን ቆንጆ እጣንና ቡና ይልክ ሲዘረጋ ከጠዋቱ ሁለት ሰዓት ከቤተ ክርስቲያን መልስ፣ በቃ እሱ ነው እንግዲህ ትልቁ የተባለው አምስት ደቂቃ እንኳን የምትወስዳት ሞመንት ካለች የሚያረጋጋሽ ስሎው ዳውን የምታደርጊበት አንዱ ሰልፍ ኬር ቴራፒ ነው። ራስሽን የምትንከባከቢበት መንገድ ነው። እሺ፣ እናያቸዋለን። ሌላው ምርጮች አንድ አባባል አላቸው። ዶንት ቴክ አድቫይዝስ ፍሮም ኤኒዋን ኤኒዋን የተባለው እንግዲህ ከማንም ከሆነ ሰው ከማንም ሰው ምክር አይወስድ። ቲክቶኩን ያጠለቀለቀ እሱንም እያሰብኩ ነበረ። ምክር አይደል እንዴ በቃ የቃሉ ስለ ጣፈጥ አቀራረቡ ድፍረት ስለ ተሞላበት ዝም ብላችሁ አታግበስብሱ። ምክር ነው፣ ማን እየመከራችሁ ነው? ምን አይነት ሰው እየመከራችሁ ነው የሚለውንም እንድታስቡ ነው። ግን ከዚህ በተቃራኒ ደግሞ ሰዎች ለምን ጭፍን መካሪ ይሆናሉ? ለምንድነው ጭፍን መካሪ የሆኑት የሚለውንም እናያለን። በግንኙነታችንም ውስጥ ቤተሰብ ውስጥ አንዳንድ ይሄ ስራ ቦታችን አካባቢ ስንመክርም ስንመከርም ነው የምንኖረው። በነገራችን ላይ እንደው ራሱን ችሎ ለብዙሃን እየወጡ መምከሩ አሁን አሁን ቴክኖሎጂ ይዞት የመጣ ነገር ስለሆነ ነው እንጂ ከጓደኞቻችን ጋር በእግረ መንገድ፣ ቤት ውስጥ እናት አባቶቻችን፣ እህት ወንድሞቻችን፣ ጉርብትና አካባቢ እንዲማ አታድርጊ፣ እንዲማርኪ እየተባልን ነው የኖር ነው። እኛም በድፍረት እነኝን ምክሮች እንሰጣለን። ግን በደንብ ልንለያቸው የሚገቡን ምክሮች አሉ። ጭፍኑ ምክሮች ውስጥ ህይወታችንን እየመራን እንዳይሆንም መጠንቀቅ አለብን። ብዙ ሰዎች ሳያቁት በጭፍኑ ምክር ጭልጥ ብለው ገብተው ያንን ፕራክቲስ እያደረጉ ሊሆን ይችላል። ሳያቁት ጥሩ ነው። አንዱ ምክር ያኛው ምክር ችግር ያለበት ከሆነስ የተመከርሹ ምክር ይሰራል ብለሽ የሞከር የሞከርሹ ነገር ጭራሽ ወደ ገደል ይዞ የሚገባ ከሆነ ከባድ ነው እሺ በእነዚህ ወሮች እናመሻለን ከኛ ጋር ሁኑ ታዛ ነው የምትሰሙት ተረጋጉ ፈታ በሉ የሚለው ሀሳብ ነው ነገ እሁድ ስለሆነ ያው ለመረጋጋትም ፈታ ለማለትም ራስን ለመንከባከብም ጥሩ ቀን ነው ወጪ ቆጣቢ ግን መንገዶች አሉ ነው በገንዘቤም ካልን ችግር የለውም ግን አንዳንድ እንክብካቤዎች ገንዘብ የሚጠይቁ ከሆነ ወጪ የሚያስወጡን ከሆነ ሰበብ ልናረግ እንችላለን አይደል ይህንንም አቅሜ ፈቅድም ብለን ሸሽተ ነው ሊሆን ይችላል ዋናው ነገር ይሄ ስሎዳውን ማድረጉ መረጋጋቱና ራስሽ መጠበቁ ፈካ ብለሽ መዋሉ ነው የቀኑን የመጀመሪያው ነገር ማለት ነው ህግ ህጎች አሉት የቀኑን ሙድ ወይም ይሄ ስሜታችሁን አስቀምጡ ሴት አድርጉ ከዛ ገደቦችን አስምሩ ነው የእሁድ ገደብ አልሻ ቲጂ ስልክ ያለማንሳት አካባቢ ይመስላል። ግን ምንም የሉን ታይኖራችሁ ተብሏል። የመጀመሪያው ህግ ራሳችሁን መንከባከቢያ ቀን። ሰላማችሁን አስጠብቁ፣ ስልካችሁን አስቀምጡ፣ ምንም አይነት ራብሻን አስወግዱ። ለራሳችሁ ቦታ የሚሆን የተቀደሰ ሰዓት ይኖራችሁ እቺ ማንም የማይደፍራት ማለት ነው። ምንም አይነት ቴክስት፣ ምንም አይነት ይሄ ቻት መደራረግ አይኖራችሁ። ምንም አይነት የጥፋተኝነት ስሜትም አይሰማችሁ በምታደርጉት ነገር። ቢያንስ ሶስት ነገሮችን ወይም ሁለት ነገሮችን ስለ ራሳችሁ ተመስገን የምትሉባቸውን ነገሮች አስቡ፣ ወይም ወረቀት ላይ አስፈሩ። የሆነ ሞቅ ያለ ነገር በኩባያችሁ ይዛችሁ ለማጣጣም ሞክሩ። የአምስት ደቂቃ ጊዜ እንኳን ያሳለፍናት ጊዜ ማለት ነው፣ ያቺ እንኳን ብትሆን የቀኑን ውሏቸውን ትቀይረዋለች። ቅድም ያለው የቀኑን ሙድ ታስቀምጣለች ማለት ነው። ዋናው ይሄ ነው። ልክ ነው። እያንዳንዱ ነገር ይሄ፣ ሰላም መረጋጋት። አላየሽበት እንዴ? እኔ ማታ ነው የምጀምረው፣ አሁን ስገባ ገዛ ተያዥነት ይኖረዋል። እሺ በነገራችን ላይ እሱን የሚላል አሁን ለምሳሌ ጠዋት ውድ ከሆነ የጀመርሽው ልክ ፀሐይ ሲጠልቅ ያቆማል ማለት አይደለም እስከ ማታ ድረስ መቀጠል አለበት ነው። ሌላ መመሪያ ሁለት የፀሐይ ብርሃን ያገኛችሁ ነው የመጀመሪያው ራሳችሁን መንከባከቢያ መንገድ የፀሐይ ብርሃን ይሆን ተብሏል። ደግሞ አሁን እኛ ጋር የፀሐይ ምንም ችግር የለም። ችግር የለብንም። እሱንም እያሰብኩት ነበር። አሁን ይሄ ምክር የመጣው ከውጭ ሀገር ሰዎች ስለሆነ ፀሐይ ስለናፈቃቸው ይሆን እንዲያ ምናልባት። ግን ምን አስባለሁ መሰልሽን፣ አሁን ልጆች የባሉበት እድሜ ሆነ ግብዣ አላቸው፣ ራሳቸው የሚያቀርቡት አባባ ማማ፣ ፀሐይ ወጣች በጣም ብለን እንግባ ይላሉ። እሁድ ሲሆን ስንሰባሰብ፣ ይሄ ፀሐይ መሞቅ የሚለውን ነገር በልጅነታችን ጊዜ የተሆነው ነገር ሆኗል። አዋቂ የሆነን እዛው በተለይ እሁድማ ከሆነ ወይ አልጋሽ ላይ መታሸት ወይ መስኮቱም አልተከፈተም። የፀሐይ ብርሃን ያገኛችሁ ማለት እኮ መስኮትሽንም መከፋፈት አለብሽ፣ ቤትሽንም በር ከፈት ማድረግ አለብሽ፣ አየር መዘዋወር አለብሽ። በቃ ፀሐይ መውጣቷን ማየት አለብሽ። ሰውነትሽ ላይ ማረፉ መወቁ እንዳለ ሆኖ ማለት ነው። ግን ከቤትሽ ደግሞ እንደተባለው ወጣ ማለት ና ባገኘሻት ቦታ ላይ ለስለስ ያለውን የጠዋቱን ፀሐይ ነው። ደሞ የሆነች ሰዓት አለች ቺ ረፋድ አራት ሰአት እስኪሆን ድረስ ያለው ሰዓት ከዛ በኋላ በጣም ያስደነግጥ ሙቀት ነው ያለው ጨረር አለ። ይገርመኛል። ራሱ እኛ ኢስት አፍሪካ አካባቢ ነው ያለ ነው የሚባለው። ትክክል ነው ማለት ነው። ላለ ቀጥታ ነው የሚመጣው እና ያስደነብርሻል። ልጆች የሚያሞቁ ራሱ ይሄ ለስለስ ያለችው አለች አይደል፣ ለብ እያለ የሞቀ የሚሄደው መሄደው የፀሀይ ጨረር እሱ ሰዓት ላይ እንደው ተኝታው ከሚያረፍቱ ወጣ ቢሉ እሱ ሰዓት ነው በጣም የሚገርመው። ብርሃኑ በደንብ የሚያረጋጋ ነገር አለ ወይም የሚያፈካ ፈካ በሉ የተባለ ማለት ነው ከዛ ጸጉርሽን ይመለከታል ለጸጉራችሁ የንጉስ ወይም የንግስት እንክብካቤ አድርጉለት ከመታጠባችሁ በፊት ጸጉራችሁን ለማበጠር ሞክሩ እየነጭሽ ሳይሆን ቀስ ብልሽ ማፍታታት የተቆራረጠውን ነገር ለስላሳ ጸጉር የለንም አብዛኞቻችን ያው ኔቸሩም ትንሽ የተያያዘ ነገር ይኖራል። ጥቂት ሰዎች ናቸው ሉጫ የሚባል አይነት ጸጉር ያላቸው፣ ለነሱ ይመቻል። በተለይ ይሄ አማዞን ላይ የሚሸጠው ማበጠሪያ ማሳጅ የሚያደርገው እሱ አሪፍ ነው። እንደዚህ ቀስ እያልሽ ማሳጅ ለማድረግ፣ አሊያ ይሄ የድሮዋ ሚዶ የለች እጇን የጨበጥጥቋ። እንደውም አንዳንድ ሰው እጇ ልፈታ ሲል ሚዶ ይባላል። እንደውም አሁን ጠፋች ልጅ ታሪካዊ ይሆናለች። የብረት አለ በእንጨት ምን አለ እሱ፣ በደንብ ከርደድ ላለ የተቆጠረጠረ ጸጉር ያልሹ በስጨት ብለን ነው የምናደርገው። ይሄ ማበጣ ራሱ መጨረሻ ላይ ጨርሰሽ ስትመሽቀው ብዙ ወጪ የሆነ ጸጉር አለ፣ ያናድ ብዙ ጸጉር አርግፈሻል። ከዛ ጸጉርሽ ስትታጠቢ ታጠቢ፣ ይሄ ከላይ የሚወርድ ውሃ ሲሆንና አጎንብሰሽ ሲሆን ልዩነት አለ። ስሜትን ድካምም ማው ከላይ የሚወርድ ውሃ ከሆነ እንግዲህ እንደዚህ አይነት ሻወር ካለ ግን፣ ሌላም ባህላዊ መንገድ አይቻለሁ። ፌስታሉ በፌስታሉ ውሃ ሞልቶ ዛፍ ላይ ቋጠረውና በስንደዶ ልክ ሊታጠፍ ሲል ነካነካ ሲያደርገው በቃ ቆንጆ ሻወር ከላይ። ነጻነት እኮ ነው የተባለ። ምን አለች ሀምል ማልኳናት እየሰራች ዩቲዩብ ላይ የተመለከትኩት ምንድን ነው ፍየሏን በለት በለት አድርጋ ከግዢ ጀምሮ ነው ያሳየችው። ና እዛ ላይ ጥብሱ አካባቢ ሲደርስ ዝናብ ዘነበ፣ ግን እንደ ዳስ ነገር አለቻት ቆንጆ። በቃ ናቹራል ነገር ውስጥ ታገኛታለሽ። ማታ ላይ ይሆናል በቃ ራሱ ያስጎመዥሻል። እዛ ጋር የምጠባብሰው ነገር ጨስጨስጨስጨስ አደረገችው። አሁን ምንም ውሃ አያስፈልገኝም አለች ያው ተፈጥሮ የሰጠኝ ነው ብላ ቀጥታ ከሰማይ የሚወርደው ዝናብ የለም እንጇን ተጣጠበች የምታጣጥበውን ነገር በዛው አጠበች ማለት ነው። ደስ ይላል። እና ይሄ የጸጉራችንን እንክብካቤ ጸጉር ቤት ሄደን ከሆነ እስቲ ምን ብታደርጊ ቆንጆ ነው። አንዳንድ ነገሮችን ተቀብተሽ ቅቤም ሊሆን ይችላል። ቅባትዲዝ በደንብ ለጸጉርሽ፣ ለአናትሽ፣ ለራስ ቅልሽ አሁን ቤት ውስጥ ሆነው ቅቤ እየተቀቡ የአናቴ ራስ ሰዎችሚድኑአሉልካናታቸው ሰዎች የሚድኑ አሉ። ልክ አናታቸው ላይ ስታሳርፊው ቀዝቀዝ። እናቶች በተለይ እስከ ግሬ ድረስ እኮ በቃ ተረጋጊ። አሁን ጸጉርሽ ድርቀት ላይ ከሆነ አናትሽ በተለይ ሳትቀቢ ቆይተሽ ከሆነ ዝረቱ በጣም መፍትሄ። አይንሽ ነው እኮ የሚያበራው ሳይንሱ እንዴት እንደሆነ አያውቅም፣ ግን ደስ የሚል ስሜት አለው። የመርጠብ ስሜት አለው። መርጠብ ይሄ መርጠብ በቃ አሁን ጸጉራችን ዝም ብሎ ፍርክስክስ የማለት ስሜት እኮ ሲሰማው እናውቃለን። ለምንድን ነው ዛላውን ጠብቆ ያልቆየው ብለሽ ስቲ እኮ አንዱ በቃ ሞይስቸር ርቆታል ራስሽም፣ ተቀቢው፣ ሰው የሚቀብሽ ብቻ ደስ ይላል። የሆነ የሚያርስ ነገር አለው። ከዚሁ በጥበት ራስን ከመንከባከብ ጋር የተገናኘው ከራስ ጸጉር እስከ እግር ጥፍር የምትወስጂ ጥበት ነው። ሻር ገንዳ ካልሽ ገንዳሽ ላይ ውሃሽ ሞልተሽ፣ ማን ነው ለፊልም ብቻ ያደረገው? ሮዝ አበባ ነስንሰሽ፣ ቆንጆ ጠረን ያለው ሻማ ለኩሰሽ፣ ማዳመጥ በቃ ይነገረው አይመስለኝም። ራሱ ገንዳ አንድ ሰው ገንዳ ምያለ ገንዳ ታቅፎ ቁጭ የሚላል ምንማያረግበትወይሳፋ ምናምን ተቀምጦበት መሸጥና ያለባቸው ነቅለው ወይገንዳውስጥ ቁጭ ብሎ እየተበሳጨ ነው። ብስጭት ላይ እሱ እሱ አያድርስ ነው። ያ ሰው የሚመኘው ነገር ውስጥ ቁጭ ብሎ መበሳጨት። ትዘፈዘፈ ያለሽ በቃ። እንዴ ያው ዱባይ ሄደት ጠዋት መድረክ ነበረሻ እንጂ በጠዋት ደግሞ ለቤት ነው የገባ ነው ንጋት ላይ ንጋት ነው በቃ ሊነጋ ሲል ነው የደረስ ነው። እና ከዛ ተነስቶ እንደገና ወደ መድረክ ለመምራት መሄድ አስብ በይ እንግዲህ ጸጊ፣ ቀኑን ለመጠቀም አ ወጣ በይና ወደ ሞል ሄደሽ ገዛ ገዛ የምታረጊያቸውን ነገሮች እንደዛ ነበር። እንደዛ እ ከዛ አሰብኩት ምክንያቱም አጭር ቀን ያለን ለመመለስ አሰብኩትና ለሞል መዞር ነው የሚሻለኝ ወይስ

ከኤርፖርት ስንወጣ ነግቷል። ሻንጣችንን ይዘን ወደ ሞል ሞላቸው ራሱ ሆቴል ነው። ቅድም እንደተባለ የሙዝልጣጩም ፓፓየውም ኦትሚሉም እርጎ፣ አጃ፣ ቡና፣ እርጎ እንደዚህ እርድ የመሳሰሉት ነገሮች ፊትን እንቁላል ፊትን ለመንከባከብ ጥቅም ላይ እየዋሉ ነው። እኔ ምን ደስ ይለኛል መስንሽ አሁን በተለይ ሶሻል ሚዲያ ከመጣ በኋላ ሰዎች ጥረት ማድረግን ራሱ መፍቀድ ይሄ ፍቃድ እኮ አልነበረም። ይሄ መች ደላ ነው? ደግሞ ይሄንን በጥብጬ ገና ልቅልቄ ገና ተጨመላልቄ አይደል ወደ አይምሮች የሚመጣው። ግን ጥቅም አላቸው እነኚህ ነገሮች። ወደድን ጠላንም እንክብካቤ ፕሮሲጀር ውስጥ አሉ። ኖርማሊም እነኚህን ነገሮች ነው እኮ ሌላውን ቦታ ፕሮፌሽናል በሆነ መንገድ የሚያደርጉልሽ ምናልባት የመጠኑ ቅድም ያልሻቸው ክላሲካል ሙዚቃው ባለሙያው ምናምን ይችላል ነው እንጂ ያረጋጋሽን ከተባሉት ተፈጥሯዊ ነገር ውጭ የሚደረግ ነገር የለም። ከየቱ ቀጥሎ የቱን ላድርገው የሚለው ነገር ግን የሰለጠኑበት ነው። አሁን ደግሞ እድሜ ለሶሻል ግን፣ አሁን ይህን የጠቀስናቸውን ነገሮች ሲደረጉ ይሄ በጥድፊያ ቶሎ አድርጎ ለመጨረስ መሆን የለበትም። በደንብ ማጣጣም አለብሽ። ለምሳሌ ሻወር እየወሰድሽ ውሃው ሰውነትሽ ላይ ሲያርፍ ያለውን ስሜት ቅዝቃዜውንም፣ ሙቀቱንም በደንብ ፊል እያረግሹ መሆን መቻል አለበት እንጂ ቸለስ ቸለስ አድርጎ ከወጣሽ ምንም መንቀዥቀዡ ብዙ ይሄ ለራስሽ የሰጠሽውን ቦታ እረፍትን አታይበትም እና መረጋጋትን ይጠይቃል። ስሎው ዳውን የተባለው መመሪያ በእያንዳንዷ ቺ ራስሽን መንከባከቢያ በምታደርጊያት መንገድ ላይ ተግባራዊ መሆን አለበት። ሌላ እንግዲህ ቆዳችሁ ሲያንጸባርቅ ጥርሳችሁ መሆን ቆዳችንን ተንከባከብ ነው አለን፣ እያንጸባረቀ ነው ግሎ እያደረገ ነው። ጥርሳችሁም ደግሞ ፈካ ማለት አለበት ተብሏል። የሚያስቃችሁን ሾ እያያችሁ ወይም አዝናኛ ስቂ ነገሮችን እያሰብን ከቻልም የሚያስቁን ጓደኞቻችን ካሉ ከእነሱ ጋር ሆነን ብቻ፣ የለም በፈገግታ ያለበት ቀን እንዲሆንልን ነው። ምንዋጋለው ዋጋ አለው ይሄ ሁሉ ነገር አድርጌ ቦይ ፍሬንድ የለ ማለት የለብሽም። የሆነ ያጣሹን ነገር ማሰብ የለብሽም። ብቻ ይሄ የተሟላ ነገር መሆን አለበት ነው እሱማ። ቦይሌላ እንዱም ኖሮ ቅድም የተባለው ማጣጣም የሌለበት ደግሞ መንቀዥቀዥም ሊኖር ይችላል። የተቃራኒ አንድ በጣም ሰውነታችሁ ያስፈልገውን ነገር ብሉ፣ ተመገቡ መግቡት ሰውነታችሁን፣ ተብሏል። ያለ ምንም አይነት ስጋ ካዋሪሽ ስጋ ቆንጆ ሽሮ በቃሪያ ከሆነ ቆንጆ ሽሮ በቃሪያ፣ አይስክሪም ከሆነ እኔ አይስክሪም ትዝ ትለኛለች። አንድ አይስክሬም አለ አለው እኮ የተለየ ስሜት በነገራችን ላይ እና ከሆነ ጊዜ በኋላ ስታገኛት አላላስሽ ራሱ ይለያል። እና ደግሞ ፈጽሞ ፈጽሞ የሚለይ ቴስት ሆነብሸል፣ ፈጽሞ በቃ። ስለዚህ የሆነ አለ በቃ በጉጉት እና በናፍቆት ማድረግ የምትፈልጊያቸው ምግቦች፣ መብላት የምትፈልጊያቸው ምግቦች ለዛ ቀን ብታረጊለት ችግር የለውም። የሆነ ሰውነታችን ክሬቭ የሚያደርገው ነገር አለ አንዳንዴ ቤቢ የሚልሽ ብዙ ነገር አለ። አጥሚትም ሊሆን ይችላል ወተትም ቆስጣም ሊሆን ይችላል። ብቻ መግቡት ሰውነታችሁን ነው ስትመገቡ ግን፣ እያንዳንዷን ጉርሻና እያንዳንዷን እቺ ፉት የምትያትን አጣጥሙት። አንድ ልጅ ኦት ስጠጣለሁ ብሎ ገና ከአንዳንድ ነው ምላሱ ላፍ አረገ ደነዘዘ። ከዛ በኋላ እንደዛ መሆን የለብሽም ረጋ ብለሽ ባስተውሎት ሙቅንም፣ በጣም ቀዝቀዛ ነው፣ እንዴት ነው፣ መቸ መሆን ስክንም፣ ላስላስ ካላረግሽ በጥርስሽ ጥርስሽ ላይ ካደረግሹ መልሶ ድንዛዜ ነው የሚፈጥረው። እንደዛ አይነት ነገር በቃ ምግቡ ምን ይፈልጋል? እንዴት ነው ማጣጣሚ ያለብኝ? ቴስቱን፣ መዓዛውን፣ ሁሉን ነገር እኮ ፊል እንድታረጊው ነው ያ ሲሆን በደንብ ያው አጣጣምሹ ቀኑ ላይ ም ራስሽን ተንከባከብሽ የሚለውን ትርጉም ይሰጣል። ሰልፍ ኬር ተብሏል። ፀሐይ ስትወጣ ጀምሮ ፀሐይ ስትጠልቅ አያልቅም። ለዚህ ማታም ቤታችሁ ስትመለሱ የምትወዱት የሚመቻችሁ በርጩማም ይሁን ኩርስም ይሁን ሶፋም ይሁን አልጋችሁም ይሁን ሰውነታችሁን ዘና አድርጋችሁ ጋደም በሉ። ከዛ ያው ይሄ ደስ የሚል ሽታ ያለው ነገር እጣንም ቢሆን ቤትሽ ውስጥ ማድረግ የቤትሽን መዓዛ የሚቀይር ነገር የቤት ሽን ድባብ የሚቀይር ለምሳሌ ሳር ሲጎዘጉዙ ደስ የሚላቸው ሰዎች አሉ። ሆነ አንድ ጠረን አለ አብሮት አሪቲ ሲመጣ አሪቲ በጣም ነው የምንወደው። የአሪቲ ሽታ ቤት ውስጥ የሆነ በቃ ደስ የሚል ስሜት አለው። ከሴ ደስ የሚል ስሜት አለው። አመት ባለን የምንወደው ለዚ አይደል? አዎ እና እንደዚህ የሆነ ስሜት ሊቀይር የሚችሉ ማዕዛ ጠረን ቤትሽ ውስጥ ማድረግ ከዛ ምሽቱን ደግሞ አሪፍ ምሽት ማድረግ ማለት ነው። ወደ ጥሩ እንቅልፍ እንድትጂ እና እንዲህ አይነት ቀናቶች ይኖራችሁ ተብሏል። ያው ቅድም እንደጠቀስ ነው ህይወት የምትወረውርባችሁን ማንኛውንም ድንጋይ የምትከላከሉበት የስሜት ዋስትና ማስጠበቂያም ጭምር ነው። ልክ ነው። አንዳንድ ጊዜ ቤተሰብ አባላት እየበዙ ሲመጡ አንድ ሰው ለብዙ ሰዎች ተጠሪ ከሆነ አቤት የሳምንቱ መጨረሻ እዛ ቤት ውስጥ ከባድ ይሆናል። አሁን አሁን ምን እየተመለከትኩ ነው? እናትም ከሆነች ይሄ ሳምንቱን ሙሉ ስትሰራ ስትደክም የውጭውንም ስራ የምትሰራ ከሆነች ቤት ውስጥ ካሉ ልጆቿ ጋር ያልሹን ጸጉርን፣ ትሪት አብረው ማድረግ እናትም ያልሹን ነገር ትቀባለች፣ ልጇንም ትቀባለች። አብረው አክቲቪቲውን ወንዶቹም ከሆኑ በተመሳሳይ ልክ እንደዛ የማድረግ ነገር አለ። ይሄ ምግባ ምግቡ አካባቢም አብሮ የማድረጉ ነገር የበለጠ ደግሞ ኤነርጂ ይሰጣል። አሁን እኮ ቁጭ ብለን ስናስበው ነገሩን ሁሉ እንድንረሳ የሚያደርገውና ይደላሆነ ይህን የሚያደርገው የሚያስብለው ነገር ስታስቢው፣ እንጀራ ይጋገራል፣ ልብስ ይታጠባል፣ ልጆች ጸጉር ቤት ይዤ ይሄዳለሁ፣ ራሴ ጸጉር ቤት ይሄዳለሁ፣ ደግሞ እከሌ ጥሪ ያለብኝ እከሌ ጋር ለቅሶ ደርሳለሁ። በቃ ዝም ብለሽ ካሰብሻቸው እንትን ብዙ ነገሮች አሉ። ግን ይህንን ማድረግ መቻልሽ በሳምንት ውስጥ አንድ ቀን መርጠሽ ሰልፊሽ ሊያስብልሽ ወይም ራስ ወዳድ ሊያስብልሽ አይገባም፣ ልትጸጸችበትም አይገባም ነው እንደውም አንዲት ልጅ ምን አሰብኩ እኔ ቅዳሜን ስለምችል ነው ብላ ሼር አድርጋ ነው ያየኋት። ቅዳሜን ስለምችል ነው እሁድ እሁድ በጣም እነኛ ያልሻቸውን ነገሮች ከቤተሰብ ጋር ለማድረግ ስለፈለገች ለሳምንቱ ስራዋ ቅዳሜ ነው ጸጉር ቤት መሄደው ጨርሽ ያለው ጸጉር ቤት የምትፈጀውን ጊዜ ታውቃለች። ስለዚህ ለምን ከቤተሰብ ወስድባቸዋለሁ፣ እሁድ ግን የማሳልፈውን ነገር ብላ ነው የተናገረችው። ቤት ውስጥ ምን ምን እያደረገች እንደምታሳልፍ እንዲህ የማይደራደሩ ሰዎች አሉ። አይነኬ የሆኑ ቀናቶችን የሰጣቸውን ኤነርጂ፣ ውበት፣ ፍካት ቅድም እንዳልሹ ያቁት እነሱ ናቸው። ስለዚህ ነገም ሊሆን ይችላል ከሰኞ እስከ ዓርብ ባለው ጊዜ ልሻ ብቻ እናንተ የተመቻችሁን ቃ መርጣችሁ ይሄ ተረጋጉ ፈታ በሉ የተባለውን መመሪያ ተፈጻሚ ማድረግና ውጤቱን በጋራ እናያዋለን። ተፍካክተ ውጤቱን ምን ሊሆን እንደሚችል የሆኔ መከርኩ እንጂ ነገ እንደነገርኩሽ ነው። ጽዳት ላይ ነሽ፣ ጽዳት ላይ ነሽ። ደግሞ ደስ የሚለኝ ቀናቶች አሉ ያልሹ ድካም አለበት ግን ውስጥ አይምሯችን አንዳንዴ በማረጉ ደስ የሚለው ነገር የለም። አዎ የሆኑ ከሰኞ እስከ አርብ ሁልጊዜ ያስባቸው የነበሩ ጥጋ ጥጉን ማጽድቼ፣ አዋራውን ስቼ፣ ቆይ እሁድ ይምጣና ምንጣፍ አውጥቼ ብዬ ዲዛይን አርጌ ከነበረ ሳረገው ደስ ብሎኝ ነው የማልፈው። ይሄ የተባለውን እኮ ቀንም ለማሳለፍ አካባቢሽ መጀመሪያ መጽዳታል። ሸረሪት ድር ውስጥ ሆነሽ ሸረሪት ድር ሳታጸጂ ፊቴን ላጽዳ ብትይ አብሮ አይሄድም። ለብቻ ፍካት የፊት ብቻ ፍካት፣ ቤትም፣ ምንም ሁሉም ነገር ብቻ ይፈልጋል። እሺ፣ ታዛ ነው እየሰማችሁ ያላችሁት። ታዛ ታዛ ታዛ